ነገ ሚያዝያ 23 ስሙን በመጥራት ብቻ አጋንንትን እንደ ትቢያ የሚበትነውና ስሙ ሲጠራ ከአውሎ ነፋስ ፈጥኖ የሚደርሰው ቅዱስ በሰባ የዓለማችን ክፉ ምሕረት የለሽ ጨካኝ ነገሥታት መካከል ለሰባት ዓመት እየሞተ እየተነሣ የክርስቶስን ወንጌል ሲሰብክ የነበረ ታላቅ ሰማዕት ሆድ በጥብጦ አንጀት ቆራርጦ የሚጥል የተለያየ አስማተ ሰይጣን የሚደገምበት መርዝ እያመጡ ብዙ ጠንቋዮች ቢታገሉትም እንኳን በአምላኩ በእግዚአብሔር ኃይል በመታመን መርዙ ላይ እያማተበ እየጠጣ እንደ ፀሐይ እያሸበረቀ እነዚህን መሰሪዎችና ጠንቋዮችም መሬትን እየረገጠ ጸበል እያፈለቀ ያጠመቀ፣ ክርስቲያን ያደረገ ታላቅ ሰማዕት ጨካኙና ክፉ ከሃዲው ዱድያኖስና ሰባው ነገሥታት ኢየሱስ አምላክ መሆኑን አሳየን ቢሉት የደረቁትን እፅዋት አለምድሞ የለመለሙትን ደግሞ አድርቆ ከሞቱ አራት መቶ ሰላሳ ዘመን የሆናቸውን ሙታንን አስነስቶ መድኃን ያለም ኢየሱስ ክርስቶስ ትክክለኛ አምላክ መሆኑን ያስመሰከረ ታላቅ ሰማየት ንጉሱ ዱዲያኖስ በእንጨት ላይ ቢያሰቅለው ስጋውን በመቃን ቢያስፈትተው ረጃጅም የብረት ችንካር ያለበት የእግር ጫማ አጫምቶ ሂድ እያለ ቢያሰቃየው፣ በሰባ ችንካሮች ቢያስቸነክረው፣ አናቱን በመዶሻ ቢያስቀጠቅጠው፣ በሆዱ ላይ ከባድ ድንጋይ አሳስሮ ቢያንከባልለው ይህ ቅዱስ ሰማዕት ግን ከሃዲውን ንጉሥና ግብር አገበሮቹን እስከማሳፍራቸው ድረስ አደራህን አምላኬ ሆይ ነፍሴን አትውሰዳት ብሎ ስቃዩን ሳይሳቀቅ የለመነ ታላቅ ሰማዕት ቅዱስ። ንጉሡ ዱድያኖስ ጭፍሮቹን አጥንቱን ፈጭታችሁ ይድራስ የተባለ ተራራ ላይ ወስዳችሁ ዱቄቱን በትኑ ብሎ ባዘዘ ሰዓት ጭፍሮቹም የቅዱሱን ሥጋ በመንኮራኩር ፈጭተው ይድራስ የተባለ ተራራ ላይ ወስደው ቢዘሩት የቅዱሱ ሥጋ ያረፈበት ሳር ቅጠል ደንጊያው እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ ያመሰገኑለት ሊቀ ሰማዕታት ቅዱስ ጊዮርጊስ አንዲት ነፍስ ከሞተች በኋላ ለፍርድ ከመቅረቧ በፊት ለቅዱስ ሥላሴ ከሰገደች በኋላ የአምልኮ ስግደት፣ ለእመቤታችን ለቅድስት ድንግል ማርያም የጸጋ ስግደት ከሰገደች በኋላ ለአንተ ሳትሰግድ ወደ ፍርድ አደባባይ አትቅረብ የተባለለት ሊቀ ሰማዕታት ቅዱስ ጊዮርጊስ ነገ ሚያዝያ 23 በሰባዎቹ ጨካኝ የዓለማችን ነገስታት መካከል ከማያቋረጥ እና ከማያባራ ከሰባት ዓመት ጽኑ ስቃይ በኋላ አንገትን ተሰይፎ ሰማይትነትን የተቀበለበት ታላቅ በዓል ነው። ፀሐይ ልዳ ገባሬ መንክራት ፍጡነ ረድኤት እምሩ ፀተ ነፋስ አውሎ ከአውሎ ነፋስ ፈጥኖ የሚደርሰው የኢትዮጵያ ገበዝ ቅዱስ ጊዮርጊስ ወንድም ሆነ ሴት ቢታመሙ በመከራ ቢወድቁ ወደ ፍርድም ቢቀርቡ በመከራ ወይም ደግሞ በጦር ሜዳ በወህኒ ቤትም ቢታሰሩ በባህር በወራጅ ወንዝም በመንገድም ቢሆን በሽፍቶች ወይም በክፉዎች እጅ ቢወድቁ አውሬ ቢያገኛቸው እሳት አደጋም ቢደርስባቸው ወይንም ክፉ አሟሟት ቢገጥማቸው በችግር ላይ ሆነው እጅግ ተስፋ ቢቆርጡ የሰው ልጆች በሚያዙበት በማንኛውም ጽኑ መከራ ላይ ቢወድቁ በስምህ ተማጽነው ሦስት ጊዜ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን ብለው ቢጮሁና ቢማጸኑ ያን ጊዜ ፈጥኜ እራራላቸዋለሁ አድናቸውም አለሁ ለጸሎታቸው ሁሉ መልስን እሰጣቸዋለሁ የተባለለት ሊቀ ሰማዕታት ቅዱስ ጊዮርጊስ ጥር 18 ዱድያኖስና ሰባዎቹ ጨቃኝና አረመኔ ነገሥታት በጣም ትልቅ መንኮራኩር አዘጋጅተው የቅዱስ ጊዮርጊስን ሥጋ ፈጭተው ቆልተው ይድራስ የሚባል በጣም ትልቅ ተራራ ላይ አጽሙን ወስደው እንደ ዱቄት የበተኑበት ቀን ነው። በዚህም ቀን መዳን ያለም ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ንፋስን በአራቱም አቅጣጫ የተበተነውን የቅዱስ ጊዮርጊስን አጽም እንድታመጣ ካዘዘ በኋላ እንደገና እፍ ብሎ እስትንፋስ ዘርቶባታል። ከዚያም ሊቀ ሰማዕታት ቅዱስ ጊዮርጊስ ወታደሮቹ ሥራቸውን ሰርተው ገና ተራራውን ወርደው ሳይጨርሱ ቀድሟቸው፣ ቆይ ወዳጆቼ፣ አብረን ወደ ፍርዱ አደባባይ እንሂድ አላቸው። በዚህም የተነሳ ከወታደሮቹም ከሕዝቡም በአምላከ ቅዱስ ጊዮርጊስ አምነናል ብለው ከመቶ አሥር ሺህ በላይ ሕዝቦች ጥምቀትን አግኝተዋል። በጣም የሚገርምና የሚደንቀውን ትልቁን ቃል ኪዳኑን በአጭሩ እንመለከታለን። ስለ ስሜ የተቀበልከውን መከራና ያገኘህን ድካምና ስቃይ የሚያወሳውን ይህንን የገድልህን መጽሐፍ የጻፈ ያጻፈ፣ የሰማ ያሰማ፣ የተረጎመ ያስተረጎመ ስሙን በሕይወት መጽሐፍ እጽፈዋለሁ፣ ኃጢአቱንም አስተሰሪለታለሁ የአንተ ልጅም አደርገዋለሁ በአንድነት ከአንተ ጋር አኖረዋለሁ፣ ለዘለዓለምም አልጥለውም። በአንተ ስም የተማጸነውን ሴትም ቢሆን ወንድ ልጁን በስምህ የሰየመውን የተባረከ ልጅ አደርገዋለሁ። እስከ ዘለዓለም ድረስም ከእርሱ ጋር እኖራለሁ፣ ልቡንም ደስ አሰኘዋለሁ። በስምህ በተጠራች ቤተ ክርስቲያን በዓልህን ለማክበር እንዲሁም ደግሞ ዕጣን፣ መብራት፣ ወይን ዘይት፣ ስንዴ ልዩ ልዩ ስጠቶችን ለመስጠት የሚሄደውን በስምህ ለተራበ የሚያበላውን ለተጠማ የሚያጠጣውን ለታረዘ የሚያለብሰውን የተከበሩትን የዝክረ በዓልህን ቀን ሚያዝያ 23 የተሰየፍክበትን ጥር 18 አጽምህ የተበተነበትን እና ህዳር ሰባት ቅዳሴ ቤትህን ያከበረ እኔ በዚህም ዓለም በወዲያኛውም ዓለም ሕይወቱን ከአንተ ጋር እንዲኖር አደርገዋለሁ። በአንተ ስም እንግዳ የሚቀበለውን እኔ ኀጢአቱን አስተሰርይለታለሁ። ወዳጄ ጊዮርጊስ ሆይ ሴቶች ከወለዷቸው መጥምቁ ዮሐንስን የሚበልጠው እንደሌለ ሁሉ ከአንተ በፊት ሰማዕት ከሆኑ እና ከአንተ በኋላም ሰማዕታት ከሚሆኑ ማኅበረ ሰማዕታት አንተን የሚበልጥህ የለም፣ አይኖርም በማለት መድኃን ያለም ኢየሱስ ክርስቶስ የማያልቅበት አምላክ ለሊቀ ሰማይታት ለቅዱስ ጊዮርጊስ ክብርን አድሎታል አምላከ ሰማይታት ከሊቀ ሰማይቱ ከቅዱስ ጊዮርጊስ ረድኤት በረከት ምልጃ ቃል ኪዳን ፍቅር አይለየን አሜን ይቆየን